የዮዲትን ውርደት እያንዳንዱ ወንድዬ አወቀባት። የቤት ሰራተኛዋ አለምዬ አነጋጋሪና ደስ የሚል ታሪክ ሰራች። እሱ ምንድ ነው አይሉ ሁለት ካሜራ ክችንና ሳሎን ደብቃ ያለችውን፣ ሰዓቱና ጊዜው ደረሰና ወንድዬ ዛሬ እውነታውን አሁን የምታቅበት የእናትህን ግፍና መከራ አፈር ደም ስታስበላት የነበረችው የወዲትን እያንዳንዱ እኛ ከምነን ከምንነግርህ በላይ እውነተኛ ማስረጃ ይዘመተናል። ዛሬ እንግዲህ ማመንም አለማመንም ያንተ ፈንታ ነው ብላለችው። አለም ምን እያልሽ ነው ግን? አታጋቢኝ፣ የተፈጠረውን ነገር እስኪ ንገሪኝ አላት። እሽ ጋሼ አለችና ደብቃ ስትቀርጽ የነበረችውን እያንዳንዱ ካሜራ ፊት ለፊት በላፕቶፕ ከፈተውና የዩውዲት እናቱን ስታሰቃይና ፈርደም ስታስበላት የነበረችውን በሙሉ ዝርዝር አድርጎ እንደ መስተዋት ቆጭ አደረገ። ከዛ የዩውዲትም ደግሞ ይሄ ነገር ሆን ብሎ የተቀናበረ እንጂ በፍጹም ውዴ፣ የኔ ንጉስ፣ እንዴት ብዬ እማዬን እንደዚህ አደርጋለሁ ብዬ ታስባለህ? እሳቸው እኮ ካንተ በላይ ስጦታዬ ናቸው እሳቸው ባይወልዱህ ኑሮ ለእኔ እኮ ይሄኔ ቁሞ ቀርሁኜ እቀር ነበር እያለች ማሽቃበጥ ጀመረች ከዛ በጣም ደነገጠችና የወንድዬናት በፈጣሪ እዚሁ አይነ ባይነ ተዋሻለሽ እንዴ አንችማ ለይቶልሻል ለገንዘብና ለጥቅም ስትይ ብዙ ነገር አድርገሽኛል እንደው ብረሳ ብረሳ በገዛ ቤቴ የተቀመጥሽበት ሶፋ ጎደጎደ። አንች አንቺ ጥቁር ድንጋይ፣ አንቺ ሞት የናፈቀሽ ሴትዮ፣ በፍጹም ላንቺማ ክብርና ዝና አይገባሽም። እድሜ ልክሽን እያሰቃየውሽና ሞት እየናፈቀሽ አድርጌ አሰቃይቼ ነው የምደፋሽ እና መቀበሪያ ጉድጓድሽም ተምሶልሻል። ያለች ስታሰቃየኝ ነበር ብላ የዩውዲት ያደረገችው በሙሉ እንዳለ ካሜራው ፍጥጥ ሲያደርገው በጣም በጣም በጣም ደነገጠችና የምትሆነው ግራ ሲገባት፣ ውዴ መቼም ልታምናቸው አትችልም። የዚች ዓለምና የጥቁር ሴትዮ ስህተት ነው ብላ በጣም ተናደደች። ዓለምን ምን ልታደርጋት እንዳሰበች መገመት አያቀትም። ዓለምዬ ግን በከባዱ ቁርጥ አድርጋ ወደ ፀሐይ ዘንድ ሄዳ አሁን ላይ ጨዋታው ማብቃት አለበት። ይቺ መሰሪና ክፉ ሴት እንዴት እናቷን በዚህ ልክ ታሰቃያለች? የባሏን እናት በገዛ በማየቤት ይህን ያክል መከራና ስቃይ! እንደው የዮዲት የብቻው ነው እያለች ለፀሐይ አለምዬ መናገር ጀመረች። አለምዬ ያደረሹው ነገር ከባድ ነገር ነው። ራስሽን እንድትጠብቂ እፈልጋለሁ። ምንም ቢሆን ለባሏ ናት ያልተመቸች ነቀርሳ፣ አንቺን ትጠብቀኛለች ማለት የማይታሰብ ነው። እባክሽ ራስሽን ጠብቂ። አደራ፣ ቤተሰቦችሽ ይፈልጉሻል። እርግጥ አሰሪሽ በጣም ጥሩ ሰውና መልካም ሰው ናት። ይሄ ነገር እንደማይገባ ታውቃለሁ ሆኖም ግን አንቺ የነገውን እያስብሽ መጓዝ አለብሽ ብላ ፀሐይዬ አለምዬን መከረቻት ማለት ነው። ሰላም፣ ሰላም፣ ሰላም ውድ የተከበራችሁ የሌላ ዩቱብ ቤተሰቦች እንደምን አላችሁልኝ? እጅግ በጣም ተወዳጅእና በጉጉት ስንጠብቀው የነበረው የእናት ግፍ ልባን ጠልጣዩ ድራማ እንደቀጠለ ይገኛል። ወንድዬ በመጨረሻ የነቃበት አጋጣሚ ተፈጠረ። አንቻ፣ አረመኔ እርኩስ፣ ያቺ መሰሪ እናትሽ ጋር እናቴን ምናባሽ ነው ያደረግሻት? እያለ ማንቁርቷን ይዞ እያሰቃያት ነበረ። ይሄ ምንድን ነው? አለም የፎከረችው ነገር ደረሰ። እሱም ምንድን ነው እማዬ፣ ከስከዛሬው ስቃይና ፈተና እንደማይበልጥ አቃለሁ። ሆኖም ግን እርስዎ ብቻ ሳሎን በመቀመጥ ወደ ክችም በመሄድ እሷ ካለይ በተለይ እሷን እየተከተሉ በመሄድ ይተባበሩኝ። እውነተኛውና ትክክለኛው ጊዜ ደርሷል። እቺ የቆፈረችው ጉድጓድ የምትወርድበት ጊዜ ደርሷል። የኔ ልጅ ምን አስበሽ ነው? እሱ ያሰብኩት ነገር ከባድ ሚስጥር ነው። እርስዎ ብቻ ይችን ይተባበሩኝ። የኔናት ደስተኛ የሚሆኑበት የሚከበሩበት ጊዜ ቅርብ ነው። ልመርቅሽ ብለው አሏት። እሽ መርቁኝ እማዬ አለች። እንደኔ አይነት አረመኔ ሰውና ከባድ ሰው በሕይወትሽ አያጋጥምሽ። በቤትሽና በትዳርሽ በልጆችሽ ደስተኛ ሆነሽ የምትኖሪ ያደርግሽ ክፉን መንጋ ይጠብቅልሽ፣ ብለው ዶ አደ እንትን ጸሎት አደረጉላት። ከዛ እሷም ደግሞ እኔም ልመርቀወት ብላለች። እማዬ እንደዚህ እያሰቃየና የንብ መርዝ ይመስል ተተክሎ የሚመጠምጠው ሰው በጊዜ የሚጋለጥበት፣ እርስዎ ደግሞ እድሜው ረጅም ሆነው ደስተኛ ሆነው የሚኖርበት አጋጣሚ ይፈጠራል፣ ብላለች። እዌ የኔ ልጅ አንቺ ባትኖሪ ኑሮ ምን አባቴ ነስሆን ነበር? ዛሬማ ያላለች ጉድ የለም። ምን አለች? ወት አለች፣ አንቺ ጥቁር ድንጋይ እዚህ ተቀምጠሽ ባሌን እንትን እያልሽ አለበለዛ እያንዳንዱ እስካሁን የምታውቂያቸውን ነገሮች ለሱ ብትናገሪ ልጁን አስወርደዋለሁኝ ልጅሽን ታጫለሽ የሌ ልጅሽን በህይወት እያለሽ ይሞታል ምን ያላለች ነገር አለ አለምዬ ብላለቻት እማዬ እንድች ብለው እንዳይጨነቁ። እቺ ውሸታም ቀጣፊ፣ ሲጀምር የት አባቷ ንሳ ረገዘችና እርግዝና ውሸት ነው፣ ግን እርስዎን ለማስጨነቅና ለማስፈራራት የታሰበ ትልቅ ሴራ ነው። በዚህ ሴራ ደግሞ ምንም ቢሆን መጨናነቅ የለብዎትም፣ የኔ እናት እያለች እንግዲህ ትልቅ ብርታትና ሞራን ሁናታለች ማለት ነው አለም እውነት ለመናገር በቃ አሁን ላይ እቅዷ ሁሉ እንዳይሳካባት እንዳይሳካላት እያደረገች ጋሬጣ የሆነችባት አለም ናት እቺ ደግሞ ጭራሽ እንኳን ሴትዬቱን አልፋ ፈጣሪዋን ሁሉ የተሳደበች እና ለፈጣሪዋ ምንም እንትን የሌላት ሰይጣን እማማም ደግሞ የኔ ልጅ እኔንስ እንደፈለግሽ አርገሻል። ፈጣሪያችንን በዚህ ልክ መሳደብና እሱ የፈለገውን እኮ ማድረግ ይችላል። አሁን ይህም ሁሉ እንድትለፈልፊ ሰይጣን ያደረገሽ እሱ ነው። ምክንያቱም የሰይጣን ሰዎች መግቢያቸው ጽድቅ ሳይሆን ገሃነብ ነው የምታገኙ። እኔ አንችን ከዚህ ከምድር ማጥፋቴ ከዚህ ከጎደጎደ ሶፋ አስወጥቼ አፈር ማስገባቴ ይሄ ለእኔ ትልቅ ጀብድ ነው፣ ታሪክ ነው የማረግሽም እኔ ነኝ እያለች እንትና ላይ ማለት ነው። እና በጣም ይገርማል። ከወንድዬ ጋር ደግሞ እንደሰን ጋር ምኝት አክፍል ሁና አጥፋው፣ አጥፋው ቲቪውን በጣም ያስፈራል። እኔ ማየን እንደዚህ የሚያጨናንቅ ነገር አልወድም። እያወኬ እኔ ፍቅር መጨነቄን መጨናነቅን እያወክ እኔ ለማየ በጣም እየፈራሁ ነው፣ እየሰጋሁ ነው እማየን የሆነ ነገር ማድረግ አለብን እያለች ማስመሰል ጀመረች። እንዲህ እኔ ፍቅር አንተ ባትኖርልኝ ኑሮ፣ የእኔ ስጦታ የልዥ አባት እያለች ማሞጋገስ ጀመረች። እኔ አንተን ከማጣ ይልቅ እኔ ድፍት ትብል ይሻለኛል፣ ፈጣሪ ቢወስደኝ ይሻለኛል። ካአሁን በኋላ ፈጣሬና አመስግኜ ተጻጽቼ፣ ባደረግኩ ስህተት በሙሉ ተጻጽቼ በቃ በጥሩ ነገር መኖር ነው የምፈልገው እያላ ያሽቃበጠች እሱ ደግሞ የኔ ንግስት ያለፈውን ነገር እያነሳሻት ትጸጸች እያልኩ ስንት የነገርኩሽ፣ እባክሽ የምትወጅኝና የምታፈቅሪ ከሆነ ይሄን ነገር እንድታስብልኝ እፈልጋለሁ ብሎ አላት። ማለት ነው እሷ ማስመሰለች፣ አሽቃበጠች፣ አምኖ ተቀበለ። በጣም የሚገርምና የሚያሳዝን ነገር ነው። ዘወር ስትል እናቱን እንደጉድ እየተጫወተችበት ትገኛለኝ። እኔ የገረመኝ ይህ እናቲቱ ይሄን ያክል ዝም ማለት፣ እሷ ያረገዘችው ልጅ ሲጀምር እንደው ቢወለድስ ከእሷ የባሰ ሰይጣን ሆኖ እንጂ የሚመጣው ምንም ለውጥ የለውም ማለት ነው። ግን እንዳላረገዘች እንኳ በተደጋጋሚ አለም ሰራተኛዋ እየተናገረች ለእናቲቱ በፍጹም ማመን አልፈለገችም። ወደ ዩዲት እናት ቤት ስንሄር ደግሞ ጸሀዬ ቆይታዋን ከአለምዬ ጋር አድርጋ የተጣደው ስጋ እንዳለ አሮ ከጥቅም ውጭ ሁኖ ነበር። ስሚ በየሰፈር ደግሞ የማንንም ጎረምሳ ማውደልል ጀመርሽ እንዴ? እረ አይደለም፣ ታባ ወደዚህ ቆይቼ ነው። ምንድን ተፈጠረ ብላለቻት። ምን ያልተፈጠረ ነገር አለ? እኔ እኮ እዚህ ቤት የቀጠርኩሽ ስራሽን ሰርተሽ በአግባቡ የማዝሽን አዘሽ ሂጂ ስደሽ ስትሄጂ ውጭ ስትልሽ ስትሄጂ ላዝሽ እንጂ መንደር ለመንደር ጎረምሳ እንድታውደለዴ አይደለም አለቻት። አረ ታባ በፍጹም ይሄን ነገር እኔ እንደማላደርግ ታውቂያለሽ። ሰፈር አብሮ አደጌ ጓደኛ የነበረችና እሱ አላገኘ ሂጄ ነው እኮ ሄደሽ ስለ እኔ ጉድ የቤቴ ነውርና አይብ ዘክዝከሽ ነገርሻት አይደል? አንቺ ወራዳ፣ እኔ የምልሽን የማትይ ከሆነ ደሞ ጥደ ሽሄድ ሹ ስጋ አሯል ሁለት ኪሎ ስጋ ሁለት ሺ ብር ነው የተገዛው። ስለዚህ የደሞዝሽ አራት ሺ ብር ነው፣ ሁለት ሺ ብሩን ለስጋ ቆርጫለሁ። ዛሬ ደግሞ ምግቡን አሳረሽ የምንበላው ስለሌለ የውጭ ምግብ በሁለት ሺ ብር አዝዣለሁ። ያን ወር ደሞዝሽ ባዶነሽ አለቻት። እንደዛ ነው ይህንን ማድረጉ አስፈለገ ማለት ነው። እሺ ጥፋቴ ስለሆነ ችግር የለውም ለሚቀጥለውም የምታደርጊ ከሆነ እዚህ ቤት በነፃ ትገረጃለሽ፣ እያንዳንዱ የወር ደመወዝሽን እቆርጣለሁ ብላ አስፈራራቻት። ያለ የለለ ስድብ አዘነበችባት። እታባ ከጨረስሽ ወደ ስራ መሄድ ይችላለሁ። ምን ስራለና አሳረሸዋል። ዛሬ እኮ ጉድ ነው ያተረግሽኝ። ያለሀሳብ ትበያለሽ፣ ትጠጫለሽ እያለች የስድብ አይነት አወረደችባት። ልጇ ደግሞ በር ላይ ተለጥፎ እየሰማት ነበርና እማዬ ቆይ የቤት ሰራተኛስ ብትሆን ይህን ያክል ማድረግሽ ትክክል ነው እንዴ? ፀሐይ ላይ ያደረግሽው ነገር በጣም ስህተት ነው። ቆይ አንተ ሰሞኑ ምን አባክ ለሁን ብለህ ነው ጨዋ ጨዋ የሚያጫወትህ ነው? ከዚች ከልጅ ጋር የጀመርከው ጨዋታ አለ አለችው። አረ በጭራሽ እማዬ እኔ ምን ልጀምር እችላለሁ ሰራተኛ ቢሆንም እኮ ስብእናና ሞራን አላት። አንቺ ደግሞ ስጋ ረረ ብለሽ እንዲሁም ደግሞ ዛሬ የዛሬው ምስ አበላሽ ተሻል ብለሽ እንዴት ያንድ ወር ደመወዟን ትቀጫታለሽ? እቺ ልጅ እኮ እዚ ቤት እየሰራኝ ደካማ ቤተሰቦቿን ልትለውጥ ነው። አሀ ይሄ ማ ቆርጠ ተነስተሃል? ለሱ አጋዥ ሁነሃል። ስማ፣ ከአሁን በኋላ ስለ አንዲት ገረድ ሰራተኛ አፍህን ከፍተህ የምትናገረ ከሆነ የማደርግህን አታውቅም እኔ እኮ መብት የመሰለኝ አሁን ከፈለግኩኝ ጓዟን ያስዤ አብርሬ መላክ እፈልጋለሁ። ገባ አይደለ? ከአሁን በኋላ ከሰራተኛ ጋር ፊት ለፊት ስለ ሰራተኛ የምትሳፈጠኝ ከሆነ ከባድ ችግር ውስጥ እንደምትገባ እወቅ ብላ ከዛ ቦታ ላይ አበረረችው። እሱም ቀጥ ብሎ ወደ ፀሐዬ፣ እቃ እያጠበች ነበርና ሄደና ስሚ እማዬ እንትን ያለችሽን ገንዘብ እኔ እሰጥሻለሁ አራት ሺ ብር አይደለ አንቺ በነጻማ ምንም እንትን ልታያትችም ስለዚህ ገንዘቡን በሙሉ ሰጥሻለሁ ለቤተሰቦች ትሰጫለሽ እንዴ ባለፈው ለማዬ መታከሚያ አስር ሺ ብር ሰጠኸኝ አሁን ደግሞ አራት ሺ ብር እንዴት ትሰጠኛለህ አበዳሪ እኮ የፈለገውን ማበደር ይችላል አንቺ ብድሩን ንቀትሽ ነው እንዴ መበደር ና አለብሽ ስለዚህ በፈለግሽበት እስከ ህይወት ፍጻሜሽ ድረስ ሰርተሽ የምትመልሹ ከሆነ መስጠት ትችያለሽ ብሎ አላት ማለት ነው እሷም በጣም አመሰግናለሁ ይህን ነገር ስለተባበርከኝ ብላ እጅጉን በጣም ደስ አላት አታስቢ ደግሞ እማዬ የተናገረችሽን በሙሉ በአይምሮሽ እያያሽ እንድትጨናነቂ አልፈልግም ብሎ ነገራት ማለት ነው። አለም ከምንጊዜውም በላይ በጣም ደስ ብሏታል። ማናት ጸሀይ ማለት ነው። እሱም ብሩን እንደሚሰጣት ቃል ገብቶላታል። ሴትየቱም የሰራተኛ ክብር የሌላት ከፍ ዝቅ እያረገች እያዋረደቻትና ና እያመናጨቃቻት ትገኛለች። እንግዲህ የእናትና የልጅን ክፋት በዚህ ልክ አይተናል። ወንድዬ አሁን የዩውዲትን ጉድ በቪዲዮ ስላየ በምን አይነት በቀሊ በቀላት ይሆን የሚለውን በቀጣይ ፓርት የምናይ ይሆናል። ውድ የሌላ ኤንድ የመሀመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋቸው አበረታቱን። ቀጣይ ፓርት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱሁ።